አባባ በስተ መጨረሻ አመረረ ነፍሱን በገመድ ሲጥ አድርጎ አጠፋት። ካሌብና ቲና ከሚባለው በላይ በጸጸት ተቃጠሉ፣ በጸጸት ተንገበገቡ። ካሌብ ከሚባለው በላይ የአባቱ እንደዚህ አይነት አደጋ መድረስ እጅጉን አሳዝኖታል። ትሁት ደግሞ አባዬ፣ ይሄ ኮላንተ በፍጹም አይገባህም ነበረ በለፋህበትና በደከምክበት ቤትህ በማረፍህ በመጨረሻ እንዴት በገመድ ነፍስህን ታጠፋለህ? ብላ ለራሷ መቋቋም አቅቷት፣ ከዛ ከቤትም አባዬ፣ ተለለ እኔ እዚህ ቤት የምቆይበት ምክንያት የለኝም፣ ወደ ቤተሰቦች መሄድ አለብኝ፣ እዚህ ቤት በጣም ብዙ ትውስታና በጣም ብዙ ስቃይ አይቻለሁ። ግን የምጽናናው ባባዬ ብቻና ብቻ ነው ብላ ወሰነች። ቲና የምትባል ሴትዮ ከካሌ ፍታኝ ትዳርን አልፈልግም ብላ አራት መቶ ሺ ብር ተቀብላ ነበርና ያንንም ብር ደግሞ አባባን የሚያግትና የሚያሰቃይ ሰው ፈልጋ አባባን አንድ ክፍል ውስጥ አጉራ እያሰቃየችና በራብ እየቀጣችው ነበር። አባባም ደግሞ ቆይ በዚህ ዕድሜ በለፋሁበትና ዋጋ በከፈልኩበት ቤቴ ለምንድን ነው የምሰቃየው? ከሁሉም ከሁሉም በቃ ከባድ ውሳኔ ለምን እህይወቴ ላይ አልወስንም? አለና ገመድ ዛጊቶ ሲጥ አድርጎ ነፍሱን አጠፋት። ካሌብ የሰማውን ነገር ማመን አቅቶት ደምን ባያነባ ይገኛል። ትሁቴም እንባዋን መቆጣጠር አቅቷት ራሷ አንስታና ጨልላ ወደቀች። ዳኒ የተፈጠረውን ነገር ሲያይ እጅጉን በጣም አዘን። እውይ አባዬ እኮ በጣም መልካም ጥሩ ሰው ነው፣ እኔና ቲና እህትና ወንድምነን እያልን እየተጨማለቀን፣ እንዲሁም ደግሞ ኑሮ በከበደበት አለም ላይ ሁለታችንንም ተሸክሞ በትዕግስት አልፎን ነበረ። የእኛ ግፍ ከቶ መጨረሻ ላይ ምን ያደርገን ይሆን? ለአባዬ እኮ ሞት አይገባውም አለና ራሱም ከልክ በላይ አዘነ። ቴና በጣም በደስታ ተሞልታለች። በጉጉስ ስትጠብቀው የነበረ የአባየን ህይወት መጥፋት እዛ ውስጥ አጉራ እንዲገደልና እንዲያስወግዱት ትዕዛዝ ከሰጠች በኋላ አባባ ያደረገው ነገር በጣም ልብ ይሰብራል፣ ያሳዝናል። እውነት ለመናገር ቴና እንግዲህ፣ በሰው ገንዘብና በሰው ሀብት ያጣሁትንና የቀማሀኝን ሁላ ትመልስልኛለህ። አንተ በህይወት እያለህ እኔ ችጋራም ሁኜ የመኖር አልፈልግም። አንተ በህይወት እያለህ ይሄንን ሁሉ ሀብትና ንብረት ተሸክመህ ከካሌብ ልጅህ ጋር ስለያይና ስፋታ አባዶቼን አልወጣም ብላ ወሰነች። አባባም ደግሞ እኔ ሞቴን እመርጣለሁ ላንቺ ቤትና ሀብት ንብረቴን ፈርሜ ከምሰጥ ይልቅ እዚህ በብር በገዛሹ ጎረምሳ ቢደፋኝ ይሻለኛል ብሎ እውነቱን ተናገረ። ወይ ወይ ወይ ወይ ወይ የቲና ክፋት እንግዲህ ይህንን ያክል ነው። ሰላም ሰላም ሰላም። ውድ የተከበራችሁ የሌይላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የትሁቴ ድራማ እንደቀጠለ ይገኛል ማለት ነው። ልብ አንጠልጣዩ ድራማ ትውት ድራማ እጅግ በጣም አስተማሪና ለየት ያለ ድራማ ቢሆንም አባባ ግን በነፍሱ ላይና በህይወቱ ላይ ያደረገው ከባድ እርምጃ በጣም ልብ ይሰብራል። አባባ በፍጹም ይሄን ማድረግ የለበትም ነበረ። እንደውም ከዛ ቦታ ላይ ለልጁ እኔ ብር ሰጥሃለሁኝ እንዳለው ብር ሰጥቶት ከዛ ቦታ ላይ ወጥቶ ቢሆን ኑሮ ይብለጥ ቲናን መበቀል እንዳለበትና ቲናን ከዛ ከቤት አጨልሎ ማስወጣት ሲገባው አባባ ያደረገው ነገር በጣም ያሳዝናል። ዳኒም ደግሞ ከኤዱ ጋር ለመኖር ገንዘብ እንጂ የሚፈልገው ልክ እንደ ቲና ሰውን መግደልም ሆነ ሰውን ከባድ ነገር ማድረስ በፍጹም አይፈልግም። ካሌብ ግን ውጣልኝ እያልኩኝ በሰዓቱ ለምን አልረዳኸኝም አባዬ? በእናንተ ምክንያት ነው እንደዚህ ቤቱን ተሰላሽቶና ተማሮ የወጣው ዳኒ እባክህ ባክህ አሁንም ጨጓራዬን አትላጠኝ እኔ ላይ አልፈልግም፣ ከዚህ ከቤት ቲናን ይዘህልኝ ውጣ ብሎ ለመነው ካሌብ። አሁን የምትናገረው ስሜት ይገባኛል፣ እረዳሃለሁ። ሆኖም ግን እኔኮ እጄ የለበትም። እንዴት ካሌብ ዳን ይህንን ያደርጋል ብለህ ታስባለህ? ይህን ያህል ራስ ወዳድ አይደለሁም። እና አሁን የምትነግረኝ እኔ አንተን እንዳምንህ ነው። ያምነኛል ብለህ ስላሰብክ ነው። ማመን አለማመን የራስ ጉዳይ ነው። በጭራሽ ይህን ነገር እኔ እጄ የለበትም እያለ ዳኒም እውነታውን ለመናገር ሞከረ። ትሁትንም እንግዲህ ትሁት እኔ ገንዘብ ሲበዛ ወዳለሁ አባዬንም ደግሞ የቲናን ያክል በፍጹም እኔ አላሰቃየሁም። ብዙ ጊዜ እሱን ከባድ ከባድ ነገር ስታደርስበት እየተከላከልኩላት አልነበር እንዴ? ምንም ይሁን ምንም እኮ አባዬ ለእኔም አባቴ ነው። ይህም አሰብ መቻል አለብሽ። እባክሽ ተረጅኝ እያለ ትሁትን ከነገራት በኋላ ዳኔ ምንም ነገር አታስብ፣ ልረዳህ እችላለሁ። አባዬን ይህን የከፋ ነገር ባታደርግ ቲና ልታደርገው ትችላለች። እኔ ምን አውቃለሁ? ትሁቴ ይኸው አሞኛል ብላ መድኃኒት እየወሰደች አደል እንዴ? እያስመሰለች ነው። በፍጹም እኔ እሷን ጠንቅቄ አውቃታለሁ ብላ አለች። ካሌብም መኝታ ክፍሉ ገባና ሰገጥ ሰገጥ እያለች ቲና ወደ ካለው የምኝታ ክፍል የኔ ፍቅር፣ አሁን ላይ እኔ እናንተ የምንጣላበትና የመለያየት ነገር የምናነሳበት አይደለም። ያም ሆነ ይሄ እውነቱን ስነግርህ አባዬን አሁን ላይ ፈልገን ልናገኘው ይገባል። ተፍ ተፍ ብለን አለበት ቦታ፣ የትና ምን ላይ እንደሆነ ልንረዳው ይገባል እያለች ማሽሟጠት ጀመረች። እሱም ታዲያ ቲና አባዬ እዚህ ቤት ያስቀመጠው ትልቁ ሀብትና ንብረት ምን እንደው ታውቂያለሽ? አላት። እሽ፣ ምንድነው ነው ንገረኝ አለችው። እንግዲያውስ እውነቱን ልንገርሽ፣ እኔ በዚህ በሽጉጥ ብዬ ከምደፋሽ ከዚህ ከክፍል ውጭልኝ አላት። እሺ፣ እወጣልሃለሁ እና ታዲያ አባዬ ምን ላይና እምን እንደሆነ ስልኩን አላነሳለህም? እያለች ማስመሰል ጀመረች ኦፍ ብሎ ብድግ አለና ደንግጣ ከዛ ከክፍል ወጣች። ከዛ በረንዳ ላይ ሆና እኔን እንደዚህ እንዳሰቃይህኝ፣ እኔን እንደዚህ እንዳረከኝ፣ እመነኝ፣ ልክ ልክህን ነው የምሰጥህ ብላለችው። ከቶ ደሞ አሁን ምን አይነት ነገር ልታስብ ይሆን እያለ ብቻውን ማውራት ጀመረና ዳኔ ደግሞ ቆይታውን ውጭ አድርጎ ነበር። ተመልሶ ሲመጣ በረንዳ ላይ ቲናን አገኛትና፣ እንዴ ቲና፣ ምን ሆነሽ ነው? ቆይ ምን አርግኝ እያለ ነው ይሄ ልጅ እኮ። አሁንማ ተጫወተብን እኮ አባዬ የለም ብሎ ነው እንደዚህ እየሆነ ያለው። ወይኔ ዳኒ፣ በቃ ተረጋጊ። አሁን አንቺ ስላመመሽ መድኃኒቱን ውሰጂ። ቲና እባክሽ፣ የተፈጠረውን ነገር ንገሪኝ። እኔ ሴት አይደለሁም የእሱን አባት እዚህ ቤት መልሼ ያመጣሁት እንደሆነ ብላ ፎከረች። አሀ አባዬ ለካ በአንቺ እጅና በአንቺ ወጥመድ ተቀምጦ ነው አይደለ? አላቅም እያልሻልሹ? ቲና እውነቱን ብትነግሪኝ እኔ አንቺን አሳልፌ የምሰጥ ይመስለሻል እንዴ? ምንድን ነው እያሰብሻለሽ? ተይንጂ ታይ እንጂ ይህማ ሊሆን አይችልም ብሎ አለ። ከዛ ቲና የኔ ፍቅር እኔ ከምን ጊዜውን በላይ ጀግና ሁነህ እንድትረዳይ ነው የምፈልገው አሁን ቀጥ በልና ና ቶሎ ወደ ሳሎን እናወራና እንወያይበት አለችው። ከዛ ቲና ተቀድማ ወደ ሳሎን ሄደች። ዳኒም አዎ አሁን ገና አገኘችሻለሁ። ይህንንማ ምስኪን ሽማግሌ በፍጹም ልትጫወችበት አትችይም። አንቺ ሲጀመር ሰሞኑን በጣም ከማስብሽ በላይ ተቀይረሽብኛል። ስለዚህ የእጅሽን ማግኘት አለብሽ ብሎ ዳኒ ለብቻው ማውራት ጀመረ። ዳኒ ገንዘብ እንደሚወድ ለትሁት ነግሯታል። አባባን ግን በፍጹም ይህን ያክል የጭካኔና የከፋ ነገር እንደማያደርግ በተደጋጋሚ አስረድ አስረዳት። ትሁትም ወደ ካሌብ ዘንድ ሄደችና ካሌብ የአባየት ነገር መጨረሻው ምንድን ነው እያለች ስትጠይቀው፣ አላቅም ስልኩማ ያነሳም። የት ብዬ ልፈልገው? ጓደኛው ሲሳይ ጋር ደወልኩ በጊዜ አብረን እየጠጣን ነበር፣ ማታ ላይ እኔ በጊዜ ወደ ቤቴ ተመለስኩኝ፣ እሱ እዛው እየጠጣ ነበር ብሎ አለኝ። አየሽ ትሁት አባዬ የተማረረው በነዚህ በሰዎች መካከል ነው። በሰዓቱ የሆነ ነገር አድርጌ ቢሆን ኑሮ አባቴን እንደዚህ ላጣው አልችልም ነበር እያለ ተጸጸተ። አረ ተዋታ አታሟርትበት ካሌብ እልቅስ። አንድ ነገር ልንገርህ ዳኒ በፍጹም እጁ እዚህ ቦታ ላይ የለበትም። አባዬን ለማግኘት ግን ዳኒን መጠቀም አለብን። ቲና እንደሆነች አሞኛል ብላ እያስመሰለች የምታደርገውን ነገር አላቅም። እንዴት ትሁት፣ ምን አይነት ስሜት ነው የሚሰማሽ? ባለፈው ቲና ይህን የምታደርግ አይመስለኝም እያሽ ስትከራከሪ ነበር። አሁን ደግሞ ዳኒ ይሄን ነገር አያደርግም እያሽ አልሽ። አባዬ እኮ ሌላ ጠላት የለውም ከነሱ ውጭ። አባዬ ከማንም ጋር ሳይጣላ ነው ይህን ሁሉ እድሜ ዘመኑን የኖረው። ወይኔ አባዬ በገዛ ቤቱ በገዛ ሀብቱ በገዛ ንብረቱ እንደዚህ ይሰቃይብኝ እኔው ነው የጥፋተኛው ወይ ከዚህ ከቤት ብን ብዬ ከሱ በፊት ጠፍቼ ቢሆን ኖሮ ይህን ሁሉ ስቃይ ያላይም ነበር እያለ ለትሁት ማለቃቀስ ጀመረ ካሌብ አንተማ ለይቶልሃል አሁን አንተ ከዚህ ከቤት ጠፍተህ ብትኖር አባዬ በጤና ይኖር ይመስልሃል እንዴ እየኖረ ያለው ይህን ጉር ፈተና እኮ እያለፈ ያለው ላንተ ብሎ ነው እንዴት ክፉ ነገር ታስባለህ? ብላ ተቆጣችው ቲና። እንደ ለመደችው ወደ አባባ ናገተችበት ቦታ ላይ ሄዳ የካሌባ አባት ሀ አሁን ስተመችህ ምን ይምጣልህ? እርግጠኛ ነኝ ካአሁን በኋላ ደግሞ ምቾት በምቾት ትሆናለህ። ብዙ ነገር ይጠብቅሃል ። ወደፊት ሂሳብ እንወራረዳለን፣ ያሳጣሀኝንና የቀማሃኝን ሁሉ አፍንጫና አንገትህን ይዤ ማንቁርትህን ይዤ አስመልሰሃለሁ፣ እያለች እየደነፋችበት ትገኛለች። አባባም ደግሞ አልሞት ባይ ተጋዳይ ስሚ፣ ያንቺ ቀፋፋ፣ እኔ አባትሽን የሚያክል እድሜ ነው ያለኝ። እንደዚህ እኔን እዚህ አግተሽ ታሰቃያለሽ ብዬ በፍጹም አልጠብቅም። ሆኖም ግን ሞቴን እመርጣለሁ ሀብትና ንብረቴን እያማረሽ ይቀራል እንጂ ለአንቺ ፈርሜ አልሰጥም ብሎ ወሰነባት ማለት ነው። ከዛ ቅጥል ርርድብን አለች ና የአባባን አንገት ይዛ ሲጥ ልታደርገው ስል ስትል አንቺ ምን አይነት ስነ ስርአት የሌለች ሴት ናሽ? እኛ ኮ እዚህ ያገት ነው አንቺ የምትፈልጊውን ነገር ለማሟላት እንጂ ሰውን ልትገሊ፣ በረሀብ ልትገይው አይደለም። ምን አይነት ጉር ነው እኔ በስራዬ ማንም ሰው ሲገባብኝ አልወድም። ስለዚህ አሁን ቀጥ ብለሽ ውጭና የምንበላው ምግብ አምጪ አላት። ለሱ አመጣለሁ፣ ላንተ ላንተ አመጣልሃለሁ፣ ለሱ ግን አፈር ደም ይልሳል እንጂ ውሃም እንዳሰጠው ምግብም እንዳይበላ ብላ ስትል አባባ ሆርካ ሆርባ ሰውና ከአይኑን ባውጠብጠባለ ቲና የቀጠረችውን ሰውዬ እኔ ገንዘቡን ላንተ ሰጠሃለሁ። ገንዘብ እሷናት አይደል ምሰጥህ? የኔን ገንዘብ እኮ እያመጣኝ ነው የምሰጥህ። የእኔ ልጅ ምንም ቢሆን አባትህን አክላለሁኝ። የምትፈልገውን ገንዘብ በሙሉ እሰጠሃለሁ። በግልባጩ ግን እሷ እዚህ ቦታ መታ ተሰቃይታና አፈር ደም እንድትልስ ነው ማደርጋት ብሎ አባባን ፎከረ። ችግር የለውም እንደዚህ አይነት በአሁኑ ሰዓት ብልጣ ብልጥና ቅን አሳቢ ሰው ይገኛል ብዬ አላስብም ነበር ያልከው ይሆነልሃል። አዎ የኔ ልጅ የተጨፈነውንም አይኔን ግለጠኝ በጣም እየጨነቀኝ ነው ብሎ አለ። ያፈነውንም አይኑንም ገለጠውና፣ ኦፍ ምን አይነት ጉር ነው? ጠላቴ ከሷ ውጭ ማንም ጠላት የለኝ። እንደዚህ የምታደርገኝ ቲና ብቻና ብቻ ናት። እንደ እሱ አይነት አስቀያሚና ከባድ ሰው በህይወቴ ማጋጥሞኝ አያቅም። አየህ የኔ ልጅ የገዛ ሀብትና ንብረቴን ለግሌ ካላደረግኩኝ ብላ እሳት አልብሷታል፣ ይገርማል እያለ እያለ ላጋቹ ማስረዳት ጀመረ። አጋቹም ደግሞ የክፋትና የመጥፎነት ጥግ በፍጹም አላደረገበትም። እንግዲህ ዳኒ ከቴና ሁሉንም ነገር ስላወቀ ዳኒ እየተከታተለ አባባ ያለበትን ቦታ እንደሚያጋለጥ እርግጥ ነው። ካሌብ አሁን ላይ ከዳኒ ጋር አብሮ እንዲሰራ ትሁት እያግባባቸው ትገኛለች ማለት ነው። ካሌብ ስሜታዊ ሲሆን የሚያደርገውን አናቅም እና የአባባ መጨረሻ ይሄ መሆኑ እጅጉን በጣም ያሳዝናል። ውድ የሌይላ ኤንድ የመሀመድ ቤተሰቦች በቀጣይ ፓርቲ እስከምንገናኝ፣ ሰላም አሌይኩም ወረህመቱላሂ ወበረካቱ።